ምን ቆንጆ። እሺ እሱ ሲያስቀጣን እኔ መቼ ተናግሬ አውቃለሁ? መቼ ብሎክ አርገው። እንዴት ያለ ብሽቅ ቡሽቲ ነው። ምን ነው አሳላ። አንቺ ተጠጥቶሽ ቆን ብሎ ካረገኝ ጊፍተሩ በውስጥ ጀንጅኖበት ነው መሰለኝ። ሴት ጌመሮች ተናዷል። አልመጣልኩም ዛሬ። ያሬድ የሚባለው ጨርሶ ያሬድ እኔ እኔ ጻፍኩለት ያሬድ ለሄለን አታሳዝነም። የድሮ ጊፍተሩ አኮ የነበርክ ምናምን አልኩት። አይደለም አላውቀውም

ዳሬኛው ኮሜንት ይጻፉ ነበር። ኧረ በእናታችሁ ተጫዋች ጠዋት አይታችሁ ታልገበች ዳይጎዬ የእኔ አባት በቃ አንበሳዎቹ ያለቀቀው ነገር የለም። አንበሳ ጋላሪ እዩ፣ ሄለን ስንት አንበሳ እንደሰጠኝ እስኪ ልሄድሽ። ጋላሪ እዩ፣ አንበሳ ብርቁ። እስኪ እንይላት ስንት አንበሳ እንዳለ ያቸው። ቤታም ቁጭ ብላለች ጋላሪ ላይ ቀልድ አይደለም፣ የሚያስኩት ስራ የሚያስኩት ጌም ልትጫዎች ነው ወይስ ትንሽ ልታለግጭ ነገባቸው? ብቻ ጋይስ ንገሩኝ። አንዴ ከቤት ሰዎች ጋር ተመካከል አንዴ መጣሁ። ቤታና ሄለን ከያዙኝ ይሄ ያጠፉኛል፣ እናቴ ትሙት ያጠፉኛል። ለምን ብትሉ አብሶ ቤታ ከያዘች ጥርሷ ያነቅሰች። እንዴት ልቅጣት ነው? ሀታ ጊፍት ራሱ አትቀጣኝም፣ ቤታ አትቀጣኝም፣ ታጠፋኛለች ቤታ ከስር መሰረቴ ነው የምታጠፋኝ ቤታ። ቤታ ዛሬ ጠዋት ያደረኳት እኔ ነው የማውቀው። ሻወር በበርበሬ ያስገባኋት አንበሳ በለዋት። እንዲሁም ሌላ ቅጣትም አላት። ቤት ሰው ስር ያሸነፍኳት አላት። ከተቀጣች ትቀጣ፣ ካልተቀጣች ደግሞ ችግር የለውም። እኔ አልከራከርም። ካሁን በኋላ በጸባይ ነው የምጫወቱ። ለምን ብትሉኝ ፊፊዬ መክራኛለች። ፊፊ ከራዳ ፊፊ አግኝ ነው አዎ። አትሰራድቢ መጥፎ መጥፎ ስድብ አትናገሪ ብላኛለች። የእህቴ ምክር፣ የታናሽ እህት እኔ እኮ ታላቋ ነኝ። እንደሁም እሷ እኮ ታናሽ የሀያ ሰባት ናት። እኔ ሰላሳ ቤት ነኝ። የእሷ ምክር መስማት ነው። አልሰዳደብም። እና ሄለንና ቤታ ከያዙኝ አይለቁኝም፣ አይለቁኝም። እኔ ልንገራችሁ አይለቁኝም። ጥፋሴ ይገድሉኛል ይገድልኛል። እና ትሰጥኛላችሁ ከሄለን ጋር ልጫወት ትሰጥኛላችሁ? ንገሩኝ፣ ንገሩኝ። ታፕታፕ እንኳን አላደረጋችሁም። እዩ እንግዲህ እዩ። ተጫዋች የምትሉኝ እናንተ ናችሁ። ተጫዋች የምትሉኝ እንግዲህ እናንተ ናችሁ። እናንተ ይዞ እንዴት ጌም መጫወት አለ? እናንተ ይዞ እንዴት ጌም ጫወት። ኮፕሊም እንኳን አታደርጉም። ዱዊስት እንኳን አታደርጉም። እንዴት አድርጌ ልጫወት? ተይ ጎበዝ ተይ። አዎ እንደዚህ በሉኝ። ከሌላችሁ አትጫወች በሉ። እግዚአብሔር ያውቃል ግን እንጂ ቤታና ሄለን ከያዙኝ አይለቅኝም። ጥርሳቸው ላይ ይሄ ጥርስ ጥርስ ውስጥ አይለቅኝም። ልንገራችሁ አይለቅኝም። ሳርዬ ማይላብ ካፒታሌ ሓፍተይ ንገር ንባ ተደብቃችሁ የመጣችሁ መንከራችን በላን እኮ ወዳጄም ሆነህ በዛ ታስቀጠኛለህ፣ ጠላቴም ሆነህ በዚህ ታስቀጣታለህ። ለሷ ወዳጄ ሆነህ እንግማኖች ግን ተው፣ ለኛም ስጡን። እኔስ እህታችሁ አይደለሁ እንዴ? እንታ እግዚአብሔር ያውቃል ነጣሽ ይሄንን ላይ በላ ነው እና ልቀመጥበት ሰርቶ ይብላ እንጂ አቅሻለሁ የኔናት አቅሻለሁ የሆነ ነገር ባትሆኝም እንደዚህ አትሆኝም ነበር የኔናት አለማምናሽ ራሱ በቃ ግድያ ጌሙ ራሱ ያስታውቃል እንደጨነቀሽ የኔናት እኔ ጭነቀኝ እኔ እኔን

ያልጨረስሽው ቤት አለ እ የዋጠንሽው ቤት አዎ። እንኳን እ የቤት አይደለም። እናንተ መንግስት የሚሰጣችሁ የቤት ኪራይ የሚከፍላችሁ እኔ እንኳን አረብ ሀገር ሁኜ። ማን ግን ማናት? ፍላወር ጋይስ፣ ፍላወር ይዞ

አስ የእኔ ፍቅር አግዟት አግዟት፣ ጋይስ አግዟት፣ የእኔ ውዶች አግዟት። ትሪፕል ዩዘ ዩዘ ዩዘ ዜድ ዛሬ እኮ የሙክታር ጌም አለ እና እኔ ምን ላድርግ? የሙክታር ጌም ቢኖር ለጌም የነበረ በቀደም ሰጠሁ። ታሳዝነኝ፣ የለኝም ከየት ለምጣ? ትሪፕል ጋይስ፣ ትሪፕል ትሪፕል እረ፣ በስማም አንድ ጋላክሲ ጋይ ስንለፋት እነዚህ ግን ማህይሞች ናቸው። እኔ ኮ ግራ ነው የሚገባኝ ግራ